በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ በበጎ ፈቃዱ በቅዱስ ሐሳቡ ከዘላለም ጥፋት ተርፋችሁ ወደ ዘላለም ክብር፣ ወደ ዘላለም ሕይወት የተሸጋገራችሁ መስቀል ላይ በተሰቀለው በመላይታችን በኢየሱስ ክርስቶስ የዘላለም ቤዛነት ዕዳ ተከፍሎልን የዳንን ሕዝብና ወገን የሆናችሁ የጌታችን የኢየሱስ ክርስቶስ ልጆች ብሩካን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ንጉሥ ኢየሱስ ክርስቶስ የአብ ልጅ የድንግል ልጅ ስሙ ለዘላለም ከሰማያዊ አባቱ ከአብና ከሕያው መንፈሱ ጋር የተወደደ የተመሰገነ ይሁን። እነሆም የቤተ መቅደስ መጋረጃ ከላይ ወደታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ፣ ተኝተው ከነበሩት ቅዱሳን ብዙ ሰዎች ስጋዎች ተነሱ። ከተንሳዩም በኋላ ከመቃብሮች ወጥተው ወደ ቅድስ ከተማ ገቡና ለብዙዎች ታዩ። የመቶ አለቃውም ከእሱ ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበር ብለው እጅግ ፈሩ። እንግዲህ እግዚአብሔር ልጆች ብሩካን ትወደዳችሁ፣ ማቴዎስ ወንጌል ምዕራፍ 27 ከቁጥር 51 እስከ 54 ድረስ ባለው በጌታችን በኢየሱስ ክርስቶስ የስቅለት ቀን የሆነውን ሁኔታ ነው የሚተርክልን። እንግዲህ ምዕራፉ ራሱ 27 ነው። 27 ዕለተ መድኃኒዓለም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚታሰብበት የሚከበርበት ቀን ነው። መሰቀሉ፣ መታመሙ ለእኛ በደል ሲል ዕዳ ለመክፈል መስቀል ላይ ራቆቱን ሆኖ የዓለምን ዕዳ ከፍሎ ይቅርታና ሰላም ያወረደ ጌታ መድኃኒት እንደሆነ የምንናገርበት ቀን ነው ይሄ ቀን እና እንግዲህ በዚሁ በሃያ ሰባተኛው ምዕራፍ ላይ ማቴዎስ የጻፈውን በጣም አስገራሚ ነገር ነው እግዚአብሔር ልጅ ኢየሱስ ክርስቶስ በጠባብ ደረት በአጭር ቁመት ነው የተገለጠው። እንደ ሰው ነው የተመላለሰው። በንግስነቱ በግርማዊነቱ ልክ አይደለም ያደገው። የተወለደው ቤት እንደሆነ ታውቃላችሁ፣ በረት ነው ያደገው። በደዎች ቤት ነው ድንጋይ በሚጠርቡ ጠራቢዎች፣ በዮሴፍ ቤት ነው ያደገው። በባዶ እግሩ ይሄድ ነበረ። በዚህ ሁኔታ የዓለም ሁሉ ገዥና አሳዳሪ መጋቢ ነው ብሎ ማንም ሊገምተው አልቻለም ነበር። በተለይ ደግሞ ተስፋ የተነገረላቸው እስራኤል የጌታችን የኢየሱስ ክርስቶስን መገለጥ በፍጹም አልተቀበሉትም። የራሳቸውን ሀሳብ እንጂ እግዚአብሔርን ሀሳብ ለመቀበል ፈቃደኞች አልነበሩም። እነሱ መሲሐቸውን የሚጠብቁበት መንገድና እግዚአብሔር የዘላለሙን መሲህ የላከበት መንገድ አልተስማማላቸውም። ያም ቢሆን ሰው ሁሌ ከስተቱ ይታረማል፣ ከእግዚአብሔር ጋር አይገዳደርም። ነገር ግን እነሱ ከእግዚአብሔር ጋር መገዳደርን መርጠው ልጁን መስቀል ላይ በሰቀሉት ጊዜ የሆነ ሁኔታ ነው። ቅድም የሰማ ነው። ጌታችን ኢየሱስ ክርስቶስ ሰው ብቻ አይደለም፣ ፍጹም ሰው ፍጹም አምላክ ነው። የመጣው መምጣት ምጻቱ የመጀመሪያው መምጣቱ መወለዱ፣ መገለጡ መስቀል ላይ ሊሰቀል የሚሄዱ በጣም ትልቅ ትርጉም ያለው በሰው ልጅ ሕይወት ውስጥ ከፍተኛ ለውጥ የሚያመጣ ምድርንም የሚያነዋውጥ ነው እንደሰማችሁት የቤተ መቅደስ መጋረጃ ከላይ ከታች ለሁለት ተቀዷል። ምድርም ተናውጣለች። ምድር ለምን ተናወጠች? ምድርን የሚያነዋውጥ ከእሳተ ገሞራ የበረታ ኃይል ነው። ጌታችን ኢየሱስ ክርስቶስ መሰቀሉ በመስቀል ላይ የተደረገው የቤዛነት ስራው ከእሳተ ገሞራ የበለጠ ምድርን ለዘመናት ያነዋወጠ ነው። የብዙ የሮም የጥንት የሮም ነገስታትን ቄሳሮችን ዙፋን የነቀነቀ ነው። ጣዖት ተደርገው የተመለኩ ነገስታት አንገታቸውን እንዲደፉ ያደረገ ነው። ለፍትህና ለጽድቅ ያልኖሩ ገዢዎችና የሃይማኖት መሪዎች እንዲያፍሩ ያደረገ ነው። የጌታችን መሰቀል በዓለም ላይ ፍትህን ያመጣ ነው። በዓለም ላይ የክፎችን ስራ ያጋለጠ ነው። ከዚህ የተነሳ ምድርን የሚያነዋውጥ ነበር የመስቀሉ ነገር። የቤተ መቅደስ መጋረጃንም ለሁለት የከፈተ ነበረ። በቤተ መቅደሱ ውስጥ የሚመለከው አባት አብርሃም ልጁ ይስሐቅ፣ ያዕቆብ፣ ጥንት የነበሩትም እነ ሄኖክ፣ አዳም በኋለኛውም ዘመን እነ ዳዊት እስከ ጌታችን በስጋ መገለጥ ድረስ የነበሩ ነቢያት ያመለኩት እግዚአብሔር ነው። በውስጠኛው በተሰናዳው ክፍል ውስጥ ቢኖርም ሰው ግን አልተመቸውም ነበር። ሰው በኃጢአተኝነት በቆሻሻነት፣ በበደለኝነት ምክንያት ከቅዱሱ ከእግዚአብሔር ጋር ከቅዱስነቱ ጋር ሊስማማ አልቻለም ነበር። ለዛም፣ ለኃጢአቱ በቂ ካሳ መክፈል አልቻለም ነበር። ሰው እንዲወክሉት የፈቀደው በግና ፍየል፣ ጥጆችና ኮርማዎች ነበሩ። ምክንያቱም ሰው ከሰው ተራ ወርዶ እንስሳት ተራ፣ አራዊት ተራ ዝቅ ብሎ ስለነበረ ነው። በዚህ ምክንያት የእግዚአብሔርን ቅዱስነት የሚወክል ብቃት ስላጣ ሰው ወጥ በሆነ መጋረጃ ውስጠኛው የእግዚአብሔር ክብር ማደሪያው ቦታው የተከደን የተሸፈነ ነበር። ይሄ ቦታ የቅድስና ቦታ ነው። ይሄ ቦታ ሕግ እየጮኸ የሰው ልጅ የሚከስበት የጽላቱ ላይ ሕግ የተጻፈበትና የተቀመጠበት ቦታ ነው። ይሄ ቦታ እግዚአብሔር ሰውን ፈልጎ መጥቶ ግን ኃጢአቱ ሰውና እግዚአብሔር እንዳይገናኙ የከለከለበት ቦታ ነው። እንግዲህ ጌታ በተሰቀለ ጊዜ ለሰው የሚበቃ በቂ መስዋዕት ለቀረበ ፍየሎች ደም የበጎች ደም የኮርማዎች ደም ሳይሆን ራሱ ሰው የሆነ እግዚአብሔር ልጅ በድንጋሌ ስጋ በድንጋሌ ነፍሰ ትምት የምትሆን የማርያም ልጅ በግ ሆኖ በመሰቀሉና በመታረዱ ምክንያት እግዚአብሔር ከሰው ጋር የሚታረቅ ሆነ ያኔ በውስጠኛው ክፍል የሚመለከው ቅዱሱ እግዚአብሔር መጋረጃውን ከፈተና፣ ልጆቼ ኑ ግቡ፣ ቤታችሁ ነው፣ የአባታችሁ ቤት ነው። አባታችን ሆይ በሰማያት የምትኖር ስም ይቀደስ እያላችሁ የጸለያችሁ ከኔ ጋር ኑሩ። አሁን ቁጣዬ አብቅተዋል፣ የቁጣዬ ካሳ በልጅ ደም ተከፍለዋል ብሎ እኛን እንደተቀበለ የሚያሳይ ነው፣ የቤተ መቅደሱ መጋረጃ መከፈት መከፈት። ለሁለት ተከፈተ። ክፈቱ ቢባሉ ስለማይከፍቱ ነው ተቀደደ የሚለው ቃል የተጻፈው። መለኮታዊ እጅ ነው የከፈተው መጋረጃውን። አይሁድ አይከፍቱም ነበር። አይሁድ እስካሁን ድረስ በተዘጋ መጋረጃ መጸለም የሚፈልጉ ናቸው። ገና ከእግዚአብሔር ጋር በክርስቶስ ደም አልታረቁም። ያልታረቀ ነው ከውጭ የሚቆመው፣ ያልተፈወሰ ነው ከውጭ የሚቆመው። ነገር ግን እኛ ክርስቲያኖች ነፍሳቸውን ከሚያጠፉት ሳይሆን ከሚድኑት ወገን ነን። ክርስቶስ ደሞን ባፈሰሰ ጊዜ ከእግዚአብሔርነቱ ጋር ታርቀናል፣ በክብር ወደሱ ገብተናል። ከአብ ከወልድ ከመንፈስ ቅዱስ በመወለድ ልጆችና ወራሾች ሆነናል። ይህንን መብት እንዳገኘን የሚያሳይ የመጋረጃ መከፈት ነው። መለኮታዊ እጅ ነው የከፈተው። በመቅደሱ በአምልኮ ስርዓቱ ውስጥ ስልጣን ያለው የአምልኮ ዋና ርዕስ ሕያው እግዚአብሔር ይህን አድርጓል። ስለዚህም በጌታችን ስቅለት ቀን እርቅ መፈጠሩን የሚያሳይ ሰላም መውረዱን የሚያሳይ በተለይ በአምልኮ ስፍራ መቅሰፍትና ቁጣ ኃጢአትና ኩንኔ በሚነገርበት ስፍራ ሰላም መውረዱን የሚያሳይ ሁኔታ ነው። የተመለሱ መጋረጃ ከዛ ጊዜ ጀምሮ የአዲሱ ኪዳን ቄስ ካህን ሰላም ለኩልክሙ እያለ መጸለይ ጀመረ። ከውስጠኛው ክፍል መሰዊያው ካለበት የምስጋናና የዕጣን መስዋዕት ከሚቀርብበት የበጉ ደም የክርስቶስ ስጋና ደም ከሚፈተትበት መቅደስ ሰላም ለእናንተ ይሁን እያለ እንዲወጣ ሆነ ማለት ነው፣ ይሄ የተከፈተ መጋረጃ። ይሄን ያደረገ፣ ለዚህ ነው ቅዱሳን መላእክት ቀድመው በቤተልሔም ተራሮች ላይ ሰማይ ላይ ስብሃት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ፣ ለሰው ሰላም ስለሆነ በሰማይ መስጋና ለእግዚአብሔር ይገባል ያሉት ለዚህ ነው። ጌታ ሰላም ይዞ ነው የመጣው። የሰላም አለቃ ነው። ሰላምን ይዞ ነው የመጣ። ፍጹም የሆነ አይምሮን የሚያልፍ ሰላም ለሰው ለሚያምኑበት ሲሰጥ የመጣ መሆኑን የሚያሳይ የመጋረጃ መከፈት ነው። የጌታችን የስቅለት ቀን ያየ ነው። አለቶች ተሰነጠቁ የሚለው ደግሞ ሀሳብ የጌታችን መስቀል ላይ መሰቀል በዛም ላይ የገለጠው ፍቅር ፍቅር ራቁቷን ሆና ዓለምን የወደደችበት ቀን ስለሆነ ሰዎች በመቅሰፍትና በእሳት በውሃ ጥፋት በእሳት ጥፋት ተቀጥተዋል። በዓለም ላይ እነዚህ ሁሉ ጥፋቶች ድንጋይ አልሰበሩ፣ ዓለት አልሰበሩ፣ አልሰበሩ፣ ሰውን አላሻሻለውም። በእሳት ምድር ብትቀጣ ሰዶማያን ዛሬም ድረስ አሉ። በውሃ ጥፋት ምድር ብትቀጣ በኖ ዘመን እንደነበሩ አይነት የጌታ ቀን ይመጣል ብለው የማያስቡ ፌዘኞች ዛሬም ድረስ አሉ። ነገር ግን ፍቅር የሰውን ልብ እንደሚያሸንፍ በሚያሳይ ሁኔታ ድንጋይ ለሆነው ለሰው ልጅ ምሳሌ የሆነው ድንጋይ ወይም ዓለት ተሰነጣጠ ከተሰባበረ በመስቀሉ ቀን የጌታችን ፍቅር ድንጋይ ሰበረ። መስቀል ላይ የተሰቀለው ፍቅር ድንጋይ ሰበረ፣ ዓለት ሰበረ ብዙ ድንጋዮች ተሰባበሩ። ብዙ ብዙ ብዙ የሰው ድንግ ልቦች እንክትክታቸው ወጣ። ለክርስቶስ ተንበረከቁ፣ እጆቻቸውን ሰጡ። ከዚህ በኋላ ከአንተ በቀር ሌላ ዓለም የለንም ብለው ወሰኑ። ሰይፋቸውን ወደ ሰገባ ከተቱ፣ ጦራቸውን ወደ መሬት ተከሉ። በቃን ብለው ከዓለም አደባባይ ሽቷቸውን ሰብረው መጡ። መቅረጻቸውን ትተው ቀራጮቹ የሰው ገንዘብ ቀማኞቹ ሁሉ እርግፍ አድርገው የበደሉትን ክሰው ጌታን ተከተሉ። አምኖ ነው ሰው ክርስቶስን የሚወደ። ክርስቶስ አሳማኝ ገዢ ነው፣ ገዢ ነው፣ መሲ ነው። መሲ ማለት ገዢ ማለት ነው። ግን ልብን አሳምኖ የሚገዛ ገዢ ነው። በኃይልና በዲክታተርነት የምንከተለው አይደለም ፈጽሞ እጅግ ትሁት የዋህ የበራ ጧፍን እፍ ብሎ የማያጠፋ ለተቀጠቀጠ ሸንበኮ እንኳን አዝኖ የማይሰብር ደግ ነው። ይሄ ሁሉ ሰው የተከተለው ግን በመስቀሉ ፍቅር ተሸንፎ አለቶች ተሰነጣጠቁ የሚለው ለዘመናት በእግዚአብሔር ፊት ድንጋይ የነበሩ ልቦች በመስቀሉ ስራ እንደሚሰባበሩ የሚያሳይ ትዕይንታዊ ምሳሌ ነው። እግዚአብሔር ልጆች የጌታችን የክርስቶስ መስቀል የሞቱትን ከመቃብር ቀስቅሰዋል። ብዙ ቅዱሳን ወጥተው ታዩ ይላል። ከመቃብር ከመቃብር ጀርባ የሚሰራ ነው የክርስቶስ መስቀል እና ሞት። የጌታችን መስቀል ላይ መሰቀል ታሪክ ብቻ እንዳይመስላችሁ ከመቃብር ወዲያ አልፎ የሰራ ነው። የዘላለም ሕይወትን እየሰጠ ነው። ሰው ትንሣኤ እንዲያገኝ ሰው እንዲሞት ምክንያት የሆነውን ኃጢአት ራሱ ስለከፈለ ሞት ሙታንን ለቀቅ ካሳሁን ተቀበላ። ንጹሑ ክርስቶስ መስቀል ላይ ሲሰቀል ሞት ካሳውን አገኘ። የኃጢአት ደመወዝ ሞት ነው የሚለው በፍጹም ተከፈለ። አንዱ ሞቶ የሞተላቸው ዳኑ። ከመቃብሩ ዛሬም ድረስ መስቀሉ ነው ከመቃብር የሚያወጣ። በሴሰኝነት በተለያየ ልማዶች የተያዝን የመቃብር ያክል አንድ ከባድ ነገር ትከሻችን ላይ ያለብን ሰዎች የክርስቶስን ፍቅርና ሞት ስንሰማ ነው ምንድ ነው ዋጋ እንዳለን መወደድ እንዳለን፣ ይህ ዲዲያ እንደሆንን በእግዚአብሔር የተወደድን እንደሆን ሲሰማን ነው። እኔ ዋጋ አለኝ ብለን ስንል ነው ከራሳችን ማምለጥ የምናቆመው ከውስጣችን ጋር መጋጨት የምናቆመው ሰላም የሚሰማን ለራሳችን ዋጋ የምንሰጠው ከተያዝንበት ወጥመድ ለመውጣት የምንወስነው ፍቅሩ ሲገባ ነው። ሙታን ከመቃብር ይወጣል በክርስቶስ መስቀል። ብዙ አይነት መቃብር አለ በዓለም ላይ ነገር ግን መቃብራት ሁሉ ተከፍተዋል። ክብር ምስጋና አይገባው መቃብራችንን ከፍቶ ወደ ዘላለም ክብር አይሸጋገረን መድኃኒታችን ኢየሱስ ክርስቶስ ክብር ምስጋና ይገባው። መስቀል ሲባል የተሰቀለውን ክርስቶስን ማሰብ ስንጀምር ቀላል ትርጉም እንዳይመስላችሁ። አመትና አመታት አይበቁም የለም ለመተርጎም። እጅግ ጥልቅና አስገራሚ ፍቅር ነው። አድራሻውን ወደ ሰው ያደረገ ፍቅር ነው። የሚሰማው እስላሙም ክርስቲያኑም የሚገረምበት ፍቅር ነው። ይሄ ፍቅር በሰው ልጅ ልብ ውስጥ ግርምት የሚፈጥር ፍቅር ። ማንም በዚህ ልክ ሰውን ወዶ አያውቅ። እናት ልጇን ትወዳለች። ለልጇ ግን አትሰቀል። አፍረር ሥጋው እስኪታይ ድረስ አባት ለልጇ ይሰቀል። ድንቅ የሆነ ፍቅር ከሰማይ ወረደ። ድንቅ የሆነ ፍቅር ከአብ ዘንድ ተላከ። ድንቅ የሆነ ፍቅር አረጋዊ ስምዖን እንደተናገረው በሰው ሁሉ ፊት ተገለጠ ማዳኑ ተገለጠ። ለአሕዛብ ብርሃን፣ ለእስራኤል ክብር ሆነ። የሚያምኑበት ሁሉ ዳኑ። ወደ እሱ የመጡ ሁሉ አረፉ። እሱ መስቀል ላይ ከፍ ከፍ ባለ ጊዜ፣ ለሞት ወደ መስቀል በወጣ ጊዜ ሰዎች ተሰበሰበው ወደ መስቀሉ። ብዙዎቹ ከገዳዮቻቸው እጅ ወጡ፣ ከቀደመው ስርዓት ተለዩ። ይሄ የጌታችን የኢየሱስ ክርስቶስ ድንቅ የፍቅር ስራ ነው። ስሙ ብሩክ ይሁን፣ የተወደደ ይሁን፣ የተዘከረ ይሁን፣ የተመሰገነ ይሁን። እግዚአብሔር ልጆች መድኃኒታችን እናንተን ይባርክ፣ ቤታችሁን ይባርክ፣ ልጆቻችሁን ይባርክ፣ ስራችሁን፣ ትዳራችሁን ይባርክ። ትምህርቱ ላይ ኮሜንት አድርጉ፣ ፍቅራችሁን ግለጡና ሂዱ፣ ጻፉ፣ ላይክ በተማንኩ ይሄ ስታደረጉ ትምህርቱ ሌሎች እንዲሰሙት ታደርጋላችሁ። እግዚአብሔር ዘራቸውን ይባርክ። ቀሲስ አሸናፊ ገብረ ማርያም ይሰላል። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። እግዚአብሔር አምላካችን ይህን ጊዜ ስለሰጠህ እናመሰግናለን። ተወደድከው፣ ተባረከው ጌታችን ኢየሱስ ክርስቶስ ከአብ ከአብና ከመንፈስ ቅዱስ ጋር ስም ብሩክ ምስጉን ይሁን። እግዚአብሔር የሚወዳችሁ በጌታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ እግዚአብሔር ምሕረቱ ብዙ ጸጋ የሰጣችሁ